ይሄን ስለ ትምህርት እና እኮ ከእኔ ትምህርት ይበልጥ ይሻል። ብሩኬ ስለ እኔ ነው እያወራሁሽ ያለው። ሌላ ወሬ ውስጥ አትግቢ። ቀጥታ መልሽልኝ። በቃ እሺ፣ አንተ ማውራሽን ዳይሬክት መልሽልኝ። ከዛ ደግሞ ነገር የማስተካከልበትን ነገር ለምን እንደዚህ ጥለሽኝ ሄደሽ? ጥንቅር ይበል አልፈልግም። ቤተሰብ ዛሬም በሀይሚና በብሩኬ መጥቻለሁ። የዛሬ ርዕሴ በጣም ያሳዝናል። ሀይሚ መቼም ብሩኬ ትታ የትም አትሄድም ማለት ነው። ብዙዎቻችሁ ተሸውዳችኋል፣ ብዙዎቻችሁ ደግሞ አልተሸወዳችሁም ማለት ነው። አሁንም ቢሆን እንዳትሸወዱ፣ ሀይሚ ብሩኬን ትታ የትም አትሄድም፣ የትም ነቅነቅ ከቦታውም ነቅነቅ አትልም ማለት ነው። ብሩኬና ሀይሚ መቼም ተለያይተው አይኖሩም ማለት ነው። ሀይሚ ሀይሚ ያታለዋት ሰዎች መግቢያ ላይ ኮሜት አስቀምጫለው ማንበብ ትችላላችሁ። ማለት ነው። ሀይሚ ምንድን ነው ያለዋት? ሀይሚ እንፈልግሻለን ስልክ ቁጥርሽን ስጭን እና አሜሪካን ልትሄጂ ብዙ ሰዎች ይፈልጉሻል ብሎ ብዙዎቹ በኮሜት አስጨናንቀዋት ነበረ። እንግዲህ ከዚህ በፊት ሀይሚ ፓስፖርት አልነበራትም፣ ሁላችሁም እንደምታውቁ ኮሜታተሮች ለብሩኬ ፓስፖርት አውጣላት ብለን ሁላችንም ብሩኬን አጨናንቀን ፓስፖርት እንዲወጣላት ተደረገ ማለት ነው። ፓስፖርት ሲወጣላት ደግሞ ሀይሚ ብሩኬ ትታው እንድትሄድ አደለም። ሁላችሁም ይሄንን እንድታውቁ እፈልጋለሁ ማለት ነው። ፓስፖርት ሲወጣላት ሀይሚን ብሩኬ ብሩኬን ትታ ለመሄድ አይደለም፣ ግን የትም ሀገር ላይ የሄዱ ሁለቱም አንድ ላይ እንዲሄዱ እንጂ ተለያይተው እንደሄዱ ለብሩኬም አልተፈቀደለትም ለሃይሚ አልተፈቀደላትም ማለት ነው። እና አሁን ላይ ሃይሚ አንዳንድ ሰዎች አታለው ለብቻዋ እንድትሄድ የሚፈልጉ ሰዎች አሉ ማለት ነው። እንደዚህ አይነት ሰዎች አይሳካላቸውም ማለት ነው። ምክንያቱም እነዚህ ሰዎች ሃይሚና ብሩኬ እንዲለያዩ የሚፈልጉ ሰዎች ናቸው ማለት ነው። መቼም ሃይሚና ብሩኬ አይለያዩም ማለት ነው። ስለዚህ ሃይሚና ብሩኬ እንዲለያዩ የምትፈልጉ ሰዎች ስነ ስርዓት ይኖራችሁ ማለት ነው። ሀይሚ አሜሪካን እንድትሄድ ከፈለጋችሁ ብሩኬና ሀይሚ አንድ ላይ ሄዱ፣ ሁለቱንም ከሆነ ችግር የለውም፣ ማንም ይስማማል ማለት ነው። አለዛ ደግሞ ብሩኬ ቀርቶ ሀይሚ የምትሄድበት ምክንያት የለም። ብሩኬ ቀርታ ደግሞ ብሩክ የሚሄድበትን ምክንያት የለም። ስለዚህ እነዚህ ሁለት ጥንዶች የሚለያዩበትን ምክንያት የለም ማለት ነው። ከሄዱም አንድ ላይ ከቀሩም አንድ ላይ ነው እንጂ ሀይሚ አሜሪካ የምትሄድበትን ምክንያት የለም። ሀሳቧ ወደ ዱባይ ነበረ። ሀሳባቸው ወደ ዱባይ ነበረ። እንግዲህ ሰዎችን አሳስተዋት አሜሪካን ይሄዳለሁ ብላ አሁን ላይ ከብሩኬ ጋር ጭቅጭቅ ያው ፈጥረዋል ማለት ነው። ብዙ ኮሜንታተሮች በጣም አዝናቸዋል። የባለፈ ቁስላችን ሳይደርቅ በድጋሚ ሀይሚ እያላችሁ ሀይሚ ላይ ብዙ ልጆች ያዘናችሁ ልጆች አላችሁ ማለት ነው። ወገኖቼ መጀመሪያ ያልገባችሁ ካላችሁ በደንብ ይግባችሁ ማለት ነው። ሀይሚ መቼም ብሩኬን ትታ አትሄድም። እውነቴን ነው የምላችሁ እና ሀይሚ እና ብሩኬ መቼም አይለያዩም። ሀይሚም እንደዛ ያለችው ብሩኬ ያው ይፈቅድልኛል አይፈቅድልኝም በማለት ነው እንጂ ገና ሀሳብ ነው። መግቢያ ላይ ያው በትንሹ ቪዲዮቸው አስገብቻለሁ፣ ኮሜትም አለ ማንበብ ትችላላችሁ ማለት ነው። እንግዲህ ያው አሜሪካን ለመሄድ ገና አልተጀመንም፣ ገና ያው እንደ ምሳሌ ነው እንጂ ለመሄድ ምንም የተጀመረ ነገር የለም። ግን ሳይጀመርም ብሩኬ ደግሞ አትሄጂም፣ እኔም ደግሞ መሄድ አልፈልግም እና እሷ ሀይሚ እንዳለችው እኔ ቀድሜ ልሄድና እዛ ላመቻችና አንተም እንድትመጣ አድርጋለሁ ስትል ብሩኬም እንዳለ ሰምታችኋል። እኔ ትተሸኝ ሄደች ቅርቅር ይበል አልፈልግም አልሄድም ብሎ ተናዶ ተማረዋል ማለት ነው። ስለዚህ አው እኛም ብንሆን እንደግፈዋለን። ስለዚህ ሀይሚ ብሩኬን ትታም የሄድበት ምክንያት የለም። አትሄጂ ብሩኬ የሚልሽም ደግሞ መስማት ያለብሽ። ሲቀጥልም ደግሞ እውነትም አይደለም ሀይሚ አታደርገውም፣ እውነት አታደርገውም። እመኑ ማለት ነው። ያው ለመፈተን ነው፣ ይፈቅድልኛል፣ ውስ አይፈቅድልኝም ለማለት ነው እንጂ መቼም ሀይሚ ብሩኬን ትታም የምትሄድበት ምክንያት የለም። ታውቃላችሁ፣ ሃይሚ ለብሩኬ ትሞትለታለች። እና ብሩኬን ትታም የምትሄድበትን ምክንያት የለም። ልትፈትነው ነው እንግዲህ ያው ሀይሚ ታውቃላችሁ፣ ያው ጀግና ናት ማለት ነው። እውነት ነው የምላችሁ ሰው ልጅ በጣም ትፈትነዋለች እና ጎበዝ፣ እኔ በጣም ነው ማደንቃት ማለት ነው። እኛም ደግሞ በእሷ ኮርጀን እንድንሰራ መሞከር አለብን ማለት ነው። እውነት እኔ በጣም ነው ማደንቃት በጣም ነው የምደግፋት ማለት ነው። ስለዚህ ኮሚታተሮች ደግሞ አትማረሩ፣ አንዳንዶቻችሁ በጣም ሰብር የላችሁም እና ሰብረኛ ሆኑ ማለት ነው። እውነት አይደለም ሀይሚ ይሆናል አይሆንም ለማለት ነው እንጂ እርግጠኛ ሆና ወስና አልተነሳችም ማለት ነው። ስለዚህ ከሄዱም አንድ ላይ ከቀሩም አንድ ላይ ነው እንጂ ሃይሚ ብሩኬን ትታ ምትሄድበትን ምክንያት የለም ማለት ነው። ሃይሚና ብሩኬ መቼም አይለያዩም ነው የምላችሁ። እንግዲህ ያው ብሩኬም እውነት መስሎት በጣም ነው የተናደደ ፓስፖርትም እንደውም አልሰጥሽም እያላት ነው። አልሰጥሽም እንዳላት ደግሞ መልስልሽ ያለው መብትሽ ነው እያለ ያው ተናግረዋታል ማለት ነው። ፓስፖርት ስለመከልከል መብት የለኝም መልስልሽ አለሁ ግን ይሄንን መወሰን አንነበረብሽም ብሎ በጣም አዝነዋል ማለት ነው። እንግዲህ እኛማ በዚህ አንጠበቅናቸውም ነበረ። እውነቴ ነው የምላችሁ እንግዲህ ያው እኛማ የጠበቅን የነበረ ሁለቱንም ሁለቱን ወይ ዱባይ ሊሄዱ ነው እንደዛ ነው የነበረ። ግን እነሱ ግን የመጡ በጭቅጭቅ እና በጣም ከባድ ነው። ሀይሚ መረጋጋት አለብሽ። ሲቀጥል ደግሞ የሰው ወሬ መስማት የለብሽም ሀይሚ ማለት ነው። ያው አሁን ላይ ሰው የሚያለያይ እንጂ የሚያስታርቅ የለም ማለት ነው። በአሁኑ ዘመን አስታራቂ የለም ያጣላ እንጂ እና በሰው ህይወት ገብታችሁ ሰዎቹ እንዲለያዩ የምታደርጉ ሰዎችም ደግሞ ስነስርዓት ስርዓት የያዙ እውነት ነው የምላችሁ። አንዳንድ ሰዎች በማያገባችሁ ትገባላችሁ፣ የማይሆን ኮሜንት ትጽፋላችሁ፣ እና እንደዛ አስፈላጊ አይደለም። አስፈላጊ የሆነ ኮሜት አስቀምጦላቸው ብሩኬና ሃይሚ እንዲለያዩ ሳይሆን አብረው እንዲሄዱ አብረው እንዲኖሩ፣ እንደዛ ማመቻቸት አለባቸው እንጂ ብሩኬ ኢትዮጵያ ቀርቶ ሃይሚ አሜሪካ የምትሄድበትን ምክንያት የለም ነው ምላችሁ። መቼም ሀይሚና ብሩኬ አይለያዩም። እና ብዙ ኮሜታተሮች ተማረዋል። የባለፈ ቁስላችን ሳይደርቅ ሃይሚ በድጋሚ እያላችሁ በሀይሚ ያመረራችሁ ልጆች አላችሁ። አይ ብዙም እንትን አትበሉ፣ እውነት አይደለም ሀያ ብሩኬን ለመፈተን ነው ማለት ነው። ብዙዎቻችሁ እውነት መስሏችሁ ፌን ትወጣችኋል ማለት ነው። እና ፌን አትውጡ ማለት ነው። ያው አትሄድም፣ የትም አትሄድም ሀይሚ የትም የትም፣ ንንገራችሁ ማለት ነው። እና ከሄዱ አንድ ላይ ነው እንጂ ምንም የሚለያዩበትን ምክንያት የለም ማለት ነው። ወገኖቼ ላይክ እና ሰብስክራይብ ማድረጋችሁን እና ትርሶ ማለት ነው እና ሃይሚና ብሩኬ ጉዞ ወደ ዱባይ ነው፣ አሜሪካን ሳይሆን ወደ ዱባይ ዱባይ ነው የሚሻለ ማለት ነው። ዱባይ ይሻላል። አረ ከአሜሪካን አሜሪካን እንኳን ብላሽ ሀገር ነው ብላሽ ብላሽ ነው እና ወገኖች፣ የዛሬ ቪዲዮ ይሄን ይመስላል። በሌላ ቪዲዮ ደግሞ እስከምንመጣ ፋብትንትንትንትን